ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎች እያሰባሰበ እንደሆነ ገለጸ። ጌታቸው ረዳና ህወሓት በጽኑ የተፈተኑበት ሁለት ዓመታት ፍጻሜ። አሜሪካ ከኢራን ጋር በቀጥታ የኒውክሌር ድርድር እያደረገች መሆኑን ትራምፕ ተናገሩ። ትራምፕ ስደተኞችን ከአገር ለማስወጣት በጦርነት ጊዜ የሚተገበረውን ሕግ እንዲጠቀሙ ፍርድ ቤት ፈቀደ። ቤቶቻቸውን ሲያጸዱ በማህበራዊ ሚዲያዎች በማሳየት ገንዘብ ማፍራት የቻሉት ግለሰቦች። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎች እያሰባሰበ እንደሆነ ገለጸ። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ሕይወቷ ያለፈው ቀነኒ አዱኛ የሕክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገለጸ። ፖሊስ ይህንን ያስታወቀው ዛሬ መጋቢት 27 2017 ለዋለው ለፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብሏል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 01 2017 ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለሕልፈቷ ምክንያት መሆኑን ፖሊስ መመልከቱ ይታወሳል። ከቀነኒ ሞት ጋር ተያይዞ በግድያ ተጠቅሮ የታሰረው እጮኛዋ አንዳለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ፖሊስ ዛሬ በዋለው ችሎት ስትከታተልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የሕክምና ባለሙያዎችን ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠሮ ጊዜ እንዲሰጠው ጠይቋል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም በሟች እና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ በዛሬው ዕለት ጠይቋል። የድምፃዊ አንዱ ዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክለውም የአስከሬን ምርመራ ውጤቱ ተጎጂዋ በሕይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም ዓይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊው ጠበቃ ተጎጂዋ ለቤተሰቦቿ ለዘፋኙና ለጓደኞቿ ራሷን እታጠፋ እንደሆነ ጽፋለች ብለዋል። ጠበቃዋ አክለውም ተጎጂዋ ከዚህ ቀደም ራስን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በተጨማሪም ደንበኛቸው እንደፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለት ጠይቀዋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦች እና መገናኛ ብዙሃን በችሎቱ ያልተነገሩ ነገሮችን ዘግበዋል ሲሉ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራና የቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሐሰተኛ እና ሚዛናዊ ያልሆኑ መረጃዎችን ከማሰራጨት እንዲቆጠቡ አስጠንቅቋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር ለመጋቢት 30 2017 ቀጠሮ ተሰጥቷል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የሕይወት ታሪኳ ያስረዳል። በ2011 ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግ ተመርቃለች። ከዚያ በኋላም በኦሮሚያ ውሃ እና ኤነርጂ ቢሮ ለተወሰነ ጊዜ ሠርታለች። ቀነኒ በሞዴሊንግ በማስታወቂያ እና በመዝናኛ ሥራዎቿ ትታወቃለች። ጌታቸው ረዳ እና ህወሓት በጽኑ የተፈተኑበት ሁለት ዓመታት ፍጻሜ ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ከቀደምት የህወሓት ፖለቲካዊ እና ወታደራዊ አመራሮች ጋር ለወራት ፍጫ ውስጥ የቆዩት አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጊዜያቸው በድንገት አብቅቷል። ከሶስት ሳምንታት በፊት በሊቀመንበሩ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መቀለን ጨምሮ በተለያዩ የትግራይ ክፍሎች ውስጥ የሚገኙ የአስተዳደር ተቋማትን በኃይል ሲቆጣጠር ነበር። አቶ ጌታቸው ወደ አዲስ አበባ ያቀኑ አቶ ጌታቸው ወደ አዲስ አበባ ያመሩት በትግራይ ያለውን ወቅታዊ ሁኔታን በተመለከተ ከጠቅላይ ሚኒስትር አብይ እና ከምዕራባውያን ዲፕሎማቶች ጋር ለመወያየት እንደነበር እና ጉዳያቸውን ሲያጠናቅቁ ወደ መቀለ እንደሚመለሱ በወቅቱ ለቢቢሲ ተናግረው ነበር። ነገር ግን አቶ ጌታቸው ይህንን ካሉ ሶስት ሳምንታት ያለፉ ሲሆን ለሕክምና ወደ ዩናይትድ አረብ ኤምሬቶች አምርተው ከሰነበቱ በኋላ ወደ አዲስ አበባ ሲመለሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው ማብቃቱን የሚያመለክት መልእክት በጠቅላይ ሚኒስትሩ የማህበራዊ ሚዲያ ገጾች ላይ በትግርኛ ቋንቋ ተሰራጅተዋል። ጠቅላይ ሚኒስትሩ በኢትዮጵያ ሕገ መንግስት እና ደም አፋሳሹን የትግራይ ጦርነትን ባስቆመው የፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ በማመስገን የኃላፊነት ጊዜያቸው መጠናቀቁን የሚጠቁም መልእክት አስፍረዋል።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 አቶ ጌታቸው ከተለያዩ የዩቲዩብ ቻናሎች ጋር በነበራቸው ቃለ ምልልስ ላይ በትግራይ ውስጥ ውጥረቱ በተባባሰበት ጊዜ ወደ አዲስ አበባ ለመሄድ ሲነሱ ጥቃት ሊፈጸምባቸው እንደነበር ተናግረዋል። በእርሳቸው ላይ ግድያ ከመፈጸም ጋር የሚመሳሰሉ እቅዶች እንደነበሩ የሚናገሩት አቶ ጌታቸው ወደ መቀለው አሉላ አባነጋ አውሮፕላን ማረፊያ በሚያቀኑበት ጊዜ ኬላ ላይ የነበረ ታጣቂ እንዳያልፉ የመከልከል ሙከራ ማድረጉን ጠቅሰዋል።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 ጅቡቲ እና ሲሽልስ በምስክር ደቡብ አፍሪካና ኬንያ ላይ ደግሞ በይፋ በተደረጉ ንግግሮች እና ድርድሮች ላይ ጌታቸው ቁልፍ ሰው መሆናቸው ይነገራል። ፕሪቶሪያ ላይ በተደረሰው ስምምነት መሰረት በትግራይ ጊዜያዊ አስተዳደር እንዲቋቋም ሲወሰን የፌዴራል መንግስቱ በተለይ ደግሞ ጠቅላይ ሚኒስትሩ የጊዜያዊ መንግስቱን ፕሬዝደንት በመሰየም በኩል ወሳኝ ሚና አላቸው። ከጦርነቱ በፊት የነበረው በህወሓት የበላይነት የተያዘው የክልሉ አስተዳደር እንዲፈርስ በመወሰኑ እንደ አዲስ በሚወቀረው ጊዜያዊ አስተዳደር ላይ የህወሓት ጉምቱ መሪዎች ቁልፍ ቦታዎችን ለመያዝ ቢሞክሩም የጠቅላይ ሚኒስትሩን ይሁንታ ማግኘት አልቻሉም።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 በዚህ ምክንያትም አቶ ጌታቸው የሚመሩት ጊዜያዊ አስተዳደር ከክልሉ ዋና ከተማ መቀለ ውጪ ባሉ ቦታዎች ሚና እንዳይኖረው ስልጣኑን የሚጋፉ ተግባራት በፓርቲያቸው አመራሮች የሚፈጸሙ ከአንድ ዓመት በፊት መግለጻቸው ይታወሳል። ከዚህ ጋር ተያይዞም አቶ ጌታቸው በተለያየ ደረጃ የሚገኙ የአካባቢ አመራሮችንም አስከማባረር ደርሰው ነበር። በአቶ ጌታቸው የሚመራው ጊዜያዊ አስተዳደር ከተመሰረተ እና በክልሉ ውስጥ መዋቅሩን ለማጠናከር በሚጥርበት ጊዜ በርካታ ፈተናዎች አጋጥመዋቸዋል። ከእነዚህም መካከል በጦርነቱ ወቅት ጉዳት የደረሰባቸው ታዋቂዎች ተገቢው እንክብካቤ አልተደረገልንም በሚል በተደጋጋሚ አደባባይ ወጥተዋል። ከጦርነቱ ማብቃት በኋላ የመንግስት መዋቅር በተዳከመባት ትግራይ ውስጥ የወንጀል ድርጊቶች መበራከት፣ ህገወጥ የማዕድን ማውጣት እና የዘረፋ ድርጊቶች መስፋፋት የሕዝቡ ስጋት ሆኖ አሁን ድረስ ዘልቋል። በጊዜያዊ አስተዳደሩ እና በህወሓት መሪዎች መካከል ያለው አለመግባባት እና ውዝግብ ከዕለት ዕለት ሲጠናከር፣ በሊቀመንበሩ ደብረ ጽዮን እና በምክትላቸው በጌታቸው መካከል ያለው ልዩነት እየሰፋ በግልጽ መወነጃጀል ተከስቷል። በተለይ ሕጋዊ ዕውቅና ያላገኘው የህወሓት 15ኛ ጉባኤ መካሄዱን ተከትሎ አቶ ጌታቸውና ሌሎች አመራሮች ከድርጅቱ ከተባረሩ በኋላ በአቶ ጌታቸው ላይ የሚሰነዘሩት ክሶች ተጠናክረዋል። ባንዳ፣ ተላላኪ እንዲሁም ከሃዲ የሚሉ ቅጽሎች በተደጋጋሚ በሚወጡ የህወሓት መግለጫዎች ላይ በተደጋጋሚ ይሰሙ ነበር።